ባቲ አንቺ አትሄጂም፣ መንገዱ ረጅም ነው ጉዞ አደገኛ ቀጠሮ ጅሃድ ነው የወንዶች የኛ። ከመስገጃሽ ሆንሽ ሰላትሽን አብጂ የሚዘምተውን ጦር በዶ አሻግሽ አቺም። ረሃቡን ዳገት ቁልቁለቱ ለሴቶች አይሆንም ልንገርሽ እውነቱ። ስለዚህ ሺ በኝ ምክሬን አድምጪ አትሄጂም እያልኩሽ ለመሄድ አትውጭ። የለም እሄዳለሁ፣ ለምንድን ነው ማልሄድ? ተው እንጂማ ማህመድ ዲኔን ሊመዘብር ጦሩን እየሰበቀ ሂጃቤል ሊገፈኝ ሕግ እያረቀቀ መስቀል ሲተክልበት የመስጂዱን ቁባ ዝም ብዬ ልመልከት ጦርነት ሳልገባ እና ጸጥልበል ሲወራው ሀገሩ ሻዎችን ሲገድል ሲያቃጥል ቁርአኑ ለሱ እኛም በቃለን፣ ምን እንደሚገባው እኛው እናውቃለን። ይህን የአላህ ጠላት አጼ ልብነ ድንግል አንገቱን ቁርጬ ጦሬ ላይ ሳልሰቅል የመጣው እንደሆን ወንዳት በኛኔ የደማው ልብሽን ሳልተካው በሆኑ ወይ እናንተ አትበቁም አይደለም ሐሳቤ ግን በቃ ልዋጋ፣ ሌው ያንን ጠላት ሲደፋ ጠገቤ ጭራሽ የድፍረቱ ጭራሽ የገደቱ መስጂዶችን ሊያፈርስ ጦር ማሰናዳቱ ልክ እንደ ሀድያ ልክ እንደ ኢፋቱ እኛንም ሊወረን ያስባል ያከንቱ ቱ ተወይ እንደሄድበት ጦሩን ልቀላቀል የእህቶችንምባ እምባ ገድዬ ልበቀል ምስኪን የደቡቧ የሀድያዋንስ ከአላህ ለመቃረብ አውረቷን ብትሰስብ የእሱ ሽመኛ ወደል ሂጃቧን አውልቆ የተጫወተባት የገደላት አንቆ ኢማም ባክህን እንዴት እቀራለሁ ከዚህ ግፈኛ ጋር ሄጄ ይጋደላለሁ። ይሄው ለዘመናት ያሻውን ሲያስር ያሻውን ሲገድል ማይገጥመን መስሎታል የጂሃዱን እድል። እንግዲህ ነገርኩሽ በቃ ትጅም አልኩሽ። ጀሹ የአንቺን መሄድ አልተቀበለውም። እኔ ስለፈለግኩ ትሄድ አልለውም። ደስታ ነበር አብረን ብንዋጋ፣ ግን እንዴት ላሳምን ያንን ሁሉ መንገድ ምን ያህል ውስጥ ትሽባዘን እንደ ደማ ዓይኔ እያስተዋለ ጆሮ እየሰማ የማውቆኝ ሳለ እንዴት ተይሻለሁ። በእኔ ትእዛዝ ቢሆን ገና ከጀምሮ አስተጠቅሻለሁ በውዴሽ ላይ ውለሽ ከፈረሱ እግረኛ ብዙ ነው ስጫቸው ለነሱ ድሉ የእናንተ ነው ብለሽ አበርቻቸው። ወሰላሙ ዓለይኩም በቃ ልሂቻው። አላሳዝናችሁ አላሳዝናችሁ ጥላችሁን ስትሄዱ ፈረስ ጦር ጋሻዬን ከእኔ ቀምታችሁ ስትሰጡ ለወንዱ የትኛው ሀዲስ ነው የትኛው ትእዛዝ ነው? ልቤ እየተመኘ ቅልቤ እየፈለገ የኔን ጀሃር መሄድ ሐራም ያደረገ። እኔስ እመጣለሁ ወላሂ እመጣለሁ፣ የጉዟችሁን ኮቴ እከታተላለሁ። ዳገት ቁልቁለቱን አቀበት አለቱን አላህን ታግሼ በጽናት ታልፋለሁ አልፋለሁ። ፈረስ ባይኖረኝም ብትቀሙኝም ትጥቂን አትመጣም ብትሉ አይታችሁ ማያቂ፣ እንደ አላህ ፍቃድ ተጉዤ እደርሳለሁ። እሄዳለሁ እችላለሁ፣ እደርሳለሁ።